ጥና ተመልካቾች፣ ለዜና ኢትዮጵያ ወደ አዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። ከዜናዎቹ ጋር አብራም ተስፋዬ ነኝ፣ አብራችሁን ቆዩ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። የ2025 የዳይመንድ ሊግ ውድድር ሰባተኛ ከተማ በሆነችው ኦስሎ በነገ ሁለት ምሽት ላይ ይደረጋል። በ5000 ሜትር ኢትዮጵያውያኖቹ አጎስ ገብረሕይወትና ዮሚፍ ቀጀልቻ የአሸናፊነት ቅድመ ግምቱንም አግኝተዋል። ኤድሪስ አመድ ሀጎስ ገብረ ህይወት ከአንድ አመት በፊት እዚሁ ስፍራ ላይ 72ተኛውን የ5000 ሜትር የዓለም ክብረ ወሰን ለማሻሻል ተቃርቦ ነበር። የአሁኑ ዳይመንድ ሊግ የቀድሞ ጎልደን ሊግ አካል የሆነው የኖርዌ ኦስሎ ቤስሌት ጨዋታዎች ነገ ምሽት ይካሄዳል። በዚሁ ርቀት አዲስ የዓለም ክብረ ወሰን አሊያም ፈጣን ሰዓትም ይጠበቃል። በቀደመው ዓመት የጆሹዋ ቼፕቴጌን ክብረ ወሰን ለማሻሻል ተቃርቦ በ137 ሴኮንድ የተገታው ሀጎስ ከዮሚፍ ቀጀልቻ ጋር ውድድሩን እንደሚያደምቁትም ተጠብቋል። ባለፈው ዓመት 12:3895 ሴኮንድ በሆነ ጊዜ 5000 ሜትርን በማጠናቀቅ የግሉን ምርጥ ሰዓት ማስመዝገቡ የኖርዌይን መድረክ ርቀቱን ከ12:40 12 ሴኮንድ በታች ማጠናቀቅ የቻሉ አትሌቶች ለመጀመሪያ ጊዜ የሚፎካከሩበት አድርጎታል ከኬንያውያኑ ጃኮብ ኪሮፕ እና ኒኮላስ ኬፕ ኮሪር በተጨማሪም በ3000ና 5000 ሜትር በ7 ነጥብ 3ኛ ደረጃ ላይ የተቀመጠው ኩማ ግርማና ከ17 ዓመት በታች ባለው የእድሜ ክልል የዓለም የ10000 ሜትር የክብረ ወሰን ባለቤት የሆነው ቢኒያም መሀሪ ብርቱ ተፎካካሪ ይሆናሉ ተብሎም ተጠብቋል የርቀቱ የምንጊዜም 16ተኛው ፈጣን ሰዓት ባለቤት ጥላሁን ኃይሌም ከተሳታፊ አትሌቶች መካከል ነው ሌላው አዲስ ነገር የተጠበቀበት ውድድር የወንዶች 800 ሜትር ነው በታሪክ ከታዩ የምንጊዜም የርቀቱ ስድስት ፈጣን አትሌቶች መሃል ሶስቱ የቤስሌት ስታዲየም የዳይመንድ ሊጉ ብርቱ ተፎካካሪ ይሆናሉ ነው የተባለው። የኦሎምፒክ ሻምፒዮኑ ኬንያዊ ኢማኑኤል ዋንጆይ፣ አልጄሪያዊ ጃሜል ሰጅዳቲ እንዲሁም ጋብርኤል ቷል ከፈረንሳይ ሁሉም የግል ምርጥ ሰዓታቸው ከአንድ ደቂቃ ከ42 ሴኮንድ የተጠጋ መሆኑ 15 ዓመታት ያስቆጠረውን የዴቪድ ሩዲሻን ክብረወሰን ያሻሽሉ ይሆን የሚል ጥያቄን አስነስቷል። በአንድ ኬንያዊትና በአንድ ትውልደ ኬንያዊት መካከል የሚደረገው ፉክክርም ተጠባቂ ሆኗል። በ3000 ሜትር መሰናክል የኦሎምፒክ ሻምፒዮኗ ለባህሬን የምትሮጠው ዊንፍሬድ ያቪና፣ የነሐስ ሜዳሊያ አሸናፊዋ ፌስ ቸሮቲች በልዩነት የሚጠበቁ አትሌቶች ናቸው። ስዊድናዊው አርማንድ ዱፕላንቲስ በምርኮዝ ላይ እንዲሁም የኦሎምፒክ ሻምፒዮኗ ሴንት ሉሲያዊት ዩሊያን አልፍሬድ በ100 ሜትር ቅድመ ግምት ከተሰጣቸው አትሌቶች መሀል ሆኗል። የ2025ቱ ዳይመንድ ሊግ ሰባተኛ ከተማዋን ኦስሎ ጨምሮ 15 የዓለማችን ከተሞችን እያቆራረጠ በክረምቱ ወራት ቆይቶ ከዓለም ሻምፒዮኗ መጀመር በፊት ዙሪክ ላይ በነሐሴ ወር ፍጻሜውን ያገኛል። በ34ተኛው ሳምንት የኢትዮጵያ ፕሪምየር ሊግ ኢትዮጵያ መድህንና ፋሲል ከነማ ተጋጣሚዎቻቸውን አሸንፏል። አስቀድመው ሻምፒዮን መሆኑን ያረጋገጠው ኢትዮጵያ መድን መቻልን ገጥሞ ሁለት ለዜሮ በሆነ ውጤት ድል አድርጓል። ወገን የገዛኝና አለን ካይዋ የመድንን የአሸናፊነት ግቦች ያስቆጠሩ ተጫዋቾችም ናቸው። በአሰልጣኝ ገብረመድን ኃይል እየተመሩ ሻምፒዮን መሆናቸውን ያረጋገጡት መድኖቹ ነጥቦችን ነጥባቸውን 67 ሲያደርሱ መቻል በ44 ነጥቦች ባለበት ዘጠነኛ ደረጃ ላይም ተቀምጧል። በሌላ ጨዋታ ከወራጭ ቀጠና ስጋት ለመራቅ እየታገሉ የሚገኙት ፋሲል ከነማና ኢትዮ ኤሌክትሪክን ያገናኘው ጨዋታ በአጼዎቹ አንድ ለዜሮ አሸናፊነት ተጠናቋል። በረከት ግዛው በጨዋታው መጠናቀቂያ ደቂቃ አካባቢ የፋሲል ከነማን ብቸኛ ማሸነፊያ ኳስም ከመረብ አሳርፏል። ውጤቱን ተከትሎ ፋሲል ከነማ ነጥቡን አርባ በማድረስ በመጠኑም ቢሆን ከወራጅነት ቀጠና ስጋት ነጻል ሲሆን ኢትዮ ኤሌክትሪክ በሊጉ የመቆየት ተስፋውን ይበልጥኑ አጣብቅኝ ውስጥም ከቷል። የኢትዮጵያ ፕሪሚየር ሊግ የ34ተኛ ሳምንት የማሳረጊያ ጨዋታዎች በነገው ዕለት ሲደረጉ ሲዳማ ቡና ከድሬዳዋ ከተማ፣ ወላይታ ዲቻ ከባህር ዳር ከተማ የሚገናኙበት መራ ግብርም ይጠበቃል። በባለፉት ሁለት ዓመታት እንደ ቡድን የነበረው የጋራ ፍላጎት የተሻለ ደረጃ ላይ ለመገኘት እንዳስቻላቸው የኢትዮጵያ ቡና ዋና አሰልጣኝ ነጻነት ክብር የተናገሩ። አሰልጣኙ ከቡናማዎቹ ጋር ያላቸው ውል በአመቱ መጨረሻ የሚጠናቀቅ ሲሆን፣ ክለቡ የተሻለ ደረጃ ላይ እንዲገኝ የተጫዋቾች ጥራት ላይ ትኩረት ማድረግ እንደሚገባው ነው የገለጹት። አብርሃም አድማሱ 2016 የውድድር ዘመን የአሰልጣኝ ኒኮላ ኮቫዞፊ ስንበትን ተከትሎ ነበር አሰልጣኝ ነጻነት ክብሬ በጊዜነት የኢትዮጵያ ቡና አሰልጣኝነት ወንበርን የተረከቡት። በውድድር ዘመኑ ጅማሬ ላይ በሰርቢያው አሰልጣኝ ካደረጓቸው ሰባት ጨዋታዎች ማግኘት ከሚገባው 21 ነጥብ ስምንቱን ብቻ በማሳካት በወራጅ ቀጠና ስጋት ውስጥ የተቀመጠውን ክለብ ከሸገር ደርቢ ጀምሮ በጊዜነት በመሩበት ዘጠኝ ጨዋታ ስድስቱን በማሸነፍ ና በሶስቱ ነጥብ በመጋራት ያለ ሽንፈት በመጓዝ ጥሩ አጀማመርን ማድረግ ችሏል። ከውጤት ባሻገር ተጫዋቾች ሜዳ ላይ ያላቸውን የመጨረሻ አቅማውተው እንዲጫወቱ በማድረግ ረገድም የተሳካ ጊዜ ማሳለፍ የቻሉ ሲሆን በአመቱ መጨረሻ በሊጉ ሶስተኛ ደረጃ ሆኖ እንዲጨርስም አስችለውታል። በተጨማሪ የኢትዮጵያ ዋንጫን ከኢትዮጵያ ሚሊኒየም በኋላ ለመጀመሪያ ጊዜ እንዲያሸንፍ ማድረጋቸውም በክለቡ ደጋፊዎች ዘንድ ተቀባይነትን እንዲያገኙ አስችሏቸዋል። አሰልጣኙ በክለቡ ለተጨማሪ አንድ ዓመት የሚያቆይ ውል ቢሰጣቸውም የቡድኑ በርካታ ቋሚ ሰላፊ ተጫዋቾች ከክለቡ ጋር መለየት ግን ለዚህኛው የውድድር ዘመን ትልቁ ፈተና ነበር። ሆኖም ከወጣት ቡድን በተገኙና ከከፍተኛ ሊጉ የመጡ አለፍ ሲልም ለኢትዮጵያ እግር ኳስ አዲስ የሆኑትን ግብ ጠባቂው ዳላንድ ኢብራሂም፣ አማካዩ ዲቫይ ነው ቼክ አጥቂው ኮንኮኒ ሀቪዝን የተጠቀሙበት መንገድ በዚኛው የውድድር ዘመንም በሊጉ ሁለተኛ ደረጃ ላይ እንዲገኙ አድርጓቸዋል። የቲም ስፕሪታችን ትልቁ የሁለቱን አመት ትልቁ ትርጉም ውጤታማነታችን ሚስጥር ነው። የአሁኑ ደግሞ በጣም ኢነርጂ ያላቸው ወጣቶች፣ በልምድ አንጻር የተወሰነ የልምድ ችግር ካልሆነ ኢነርጂ ያላቸው ልጆች አሉ። በዚህ አመት ደግሞ ታታሪ የሆነ ኢትዮጵያ ቡና ነው ይዘን ለመቅረብ የሞከርነው። ከኳስ ውጭም ከኳስ ጋር ልጆቹ ምንም የሚሰስቱት ነገር የለም። ለክለባቸው ያላቸው የሚሰጡ ልጆች ናቸው። ቡናማዎቹ ውድድር ዘመን በተለይም በሊጉ ካደረጓቸው ሰላሳ ሁለት ጨዋታዎች 16 ጨዋታዎችን ሲያሸንፉ ተጋጣሚዎቻቸው ላይ 28 ግቦችን አስቆጥሯል። በስምንት ጨዋታዎች ደግሞ ነጥብ ተጋርተዋል። በአመቱ ያስተናገዱት ሽንፈትም ስምንት ብቻ ሲሆን 16 ግብ ብቻ ማስተናገዳቸው፣ በ21 ጨዋታ ላይ ደግሞ ግብ ሳያስተናግዱ መውጣታቸውም የቡድኑ የጥንካሬ ማሳያ ነው። ይህን ትልቅ ኃላፊነት ኢትዮጵያ ቡና በርካታ ደጋፊ ያለው ትልቅ ቡድን ነው እና ይህን ትልቅ ቡድን በእነዚህ ሁለት ዓመታት ለደጋፊ በቂ አይደለም። እውነት ለመናገር ይሄ ደጋፊ በየአመቱ ዋንጫ ይገባዋል ደጋፊ በቂ አይደለም፣ ግን የምንችለውን ለመስጠት እየሞከርን ነው። የአንድ ክለብ ውጤታማነት መሰረት ያለውና ወጥነት የታከለበት የቡድን ግንባታ ዋነኛው መንገዱ ነው። ኢትዮጵያ ቡና በተለይ በዚህ ዓመት በወጣቶቹና በታዳጊዎች የታየው ጥሩ ጅማሬን ማስቀጠል ይችላሉ? የብዙዎቹ ጥያቄ ነው። ክለቡ ያቀደውን ነገር ምናልባት ካየን በኋላ እንዳልከው ቀድሞ መገንባት አለበት። ይሄ ቡድን ባይፈርስ ቢቆይ፣ ላይ ላይ ጥራት መጨመር ቢቻል፣ ወጣቶች ናቸው ብዙ መሄድ የሚያስችል ነገር አላቸው ብዬ አምናለሁ። ውድድር ዘመኑ ማብቂያ ላይ የስራ ውላቸው የሚጠናቀቀው ወጣቱ አሰልጣኝ ነጻነት ክብሬ ስለ ውል እድሳት እስካሁን የተጀመረ ነገር ባይኖርም ይህንን እድል ለሰጠኝ ክለብ የምችለውን ማድረግ ዋና ዓላማዬ ነው ብለዋል። ኢትዮጵያ ቡና እድል ሰጥቶኝ ይህን ከስፖርት ቤተሰቡ ጋር ይህን እድል ሰጥቶኝ በተቻለ አቅም ለመስራት እየሞከርኩ ነው። ስለዚህ እኔ የማስበው እንደ አሰልጣኝ ሰኔ 30 ስለሆነ ውል የሚያልቀው እስከዛ ድረስ ባሉት ቀሪ ጨዋታዎች ለቡድን የምችለውን ነገር ለማድረግ ነው ማስበው። ምናልባት እንዲህ አይነት እቅዶች ክለቡ እቅድ ናቸው። እስካሁን ግን ምንም በእንደዚህ አይነት ዙሪያ ላይ የጀመርነውም ያወራነውም ነገር የለም። ቡናማዎቹ በሊጉ የመጨረሻ ሁለት ሳምንታት ከቅዱስ ጊዮርጊስና ኢትዮጵያ ንግድ ባንክ ጋር የሚጫወቱ ሲሆን ሁለት ነጥቦችን ማሳካት ከቻሉ በሊጉ በሁለተኝነት ማጠናቀቃቸውን ያረጋግጣሉ። ይህም ከ2013 በኋላ ለመጀመሪያ ጊዜ የሚመዘግ የተሻለው የሊግ ደረጃ ሆኖ ይቀመጣል። ኬንያ በሴት አትሌቶች በዓለም አቀፍ መድረክ ውጤታማ ብትሆንም በአትሌቶች ላይ የሚደርሰውን ሁለንትናዊ ጥቃት ለማስቆም እንዳልቻለች ይነገርላታል። በኬንያ ሴት አትሌቶች ከስነልቦናዊ ጫና እስከ ግድያ ድረስም ጥቃት እንደሚደርስባቸውም ይነገራል። ይህ በኬንያ የሴት አትሌቶች ጥቃት እንዲቆምም የጋራ ትብብር እንደሚያስፈልግ ነው መረጃዎች የሚያሳዩት። ነዋይመር ምስራቅ አፍሪካው ሀገር ኬንያ በዓለም ጎልታን ስታይ ያደረጋት ነገር ቢኖር አትሌቲክስ ነው። ብዙዎች ስለዚች ሀገር ቢነጋገሩ፣ የካሜራ ሌንሶች ትኩረታቸውን ቢያደርጉ፣ ሰንደቅ ዓላማዋ ከፍ ቢል ምክንያቱ አትሌቲክስ ነው። በዚህ ስኬት ውስጥ ደግሞ የሴት ኬንያዋን አትሌቶች ሚና የጎላ ነው። በተለይም ከሪዮ 2016 ኦሎምፒክ ወዲህ በየውድድሮቹ ከፍ ያሉን የሜዳሊያ ቁጥር የሚያስመዘግቡት ሴት አትሌቶች ናቸው። ከኤልዶሬ ተራሮች እስከ ሞቃታሚ የዓለም አቀፍ የውድድር መድረኮች እነዚህ ሴት አትሌቶች ብዙ ፈተናዎችን ተቋቁመው ነው ሀገርን የሚያኮሩት። ነገር ግን አንድን አስቸጋሪ ፈተና መቋቋም በፍጹም አልቻሉም። ብዙም የማይወራለት በራሳቸው ሰዎች የተጋረጠባቸው ፈተና። ለዓመታት በሹክሹክታ ይሰማ የነበረው የሴቶች አትሌቶች ጥቃት አሁን ገሃድ መውጣት ጀምሯል። ይህ ጥቃት በላባቸው ያፈሯቸው ንብረቶች መነጠቅ፣ የስነ ልቦና ጫና፣ ፆታዊ ጥቃትና መሰል ተጽዕኖዎችን ያካትታል። ይህ የሚሆነው ደግሞ በቅርባቸው ባሉ አሰልጣኞች፣ ማናጀሮች፣ አትሌቶችና የትዳር አጋሮቻቸው ነው። በቅርቡ ከኦሎምፒክ መልስ በፍቅር ጓደኛዋ በኬንያ በእሳት የተቃጠለችው ኡጋንዳዊቷ ርብቃ ቺፕቴጌ ሞት ምክንያትም በኬንያ ጉዳዩ የአደባባይ አጀንዳ ሆኗል። እንደ ተባበሩት መንግሥታት ድርጅት ሪፖርት ከሆነ ሴቶች ጥቃት በኬንያ ከጊዜ ወደ ጊዜ እየጨመረ ነው። ንብረቶቻችን በወንዶች ቁጥጥር ስር ነ መናገር ያስፈራናል። ምክንያቱም ህይወታችንን ልናጣ እንችላለን። ኬንያውያን ሴት አትሌቶች በቅርቡ በተካሄደ ሰልፍ ላይ ድምፃቸውን አሰምተዋል። ልምድ እንኳ የምንሰራው በእነሱ ፍላጎት ነው ይላሉ። በኬንያ በጉዳዩ ዙሪያ የተሰሩ ጥናቶች እንደሚያመለክቱት ችግሩ በድንገት የመጣ ሳይሆን ስርዓቱ የፈቀደው የረጅም ጊዜ ነው። ይህም የወንዶች የበላይነት፣ ጉዳዩን በግልጽ ያለማውራት የተጠናከረ፣ ሴቶችን ከጥቃት የሚከላከል ስርዓትም ሆነ ተቋም አለመኖር ነው። እናም ከፈታኙ ልምድ በላይ የሆኑን ፈተና ሴት አትሌቶች እንዲያልፉት በኬንያ የተለያዩ ድምፆች መሰማት ጀምረዋል። ተቋማትም ብቅ ብቅ እያሉ ነው። ችግሩ የኬንያ ብቻ ሳይሆን በአትሌቲክ ስኬታማ ያሏቸው ሀገራት ኡጋንዳና ኢትዮጵያም ጭምር እንደሆነ ጥናቶች ያሳያሉ። ይህን ሁሉን አቀፍ ችግር ለመፍታት የጉዳዩ ሰለባዎችም ሆነ በአጠቃላይ ማህበረሰቡ ላይ የግንዛቤ ማስጨበጫ ስራዎች ያስፈልጋሉ። ጠበቅ ያሉ ህጎችና የስነ ምግባር መመሪያዎች የጾታ እኩልነትን ማጠናከር እንዲሁም የሴት አትሌቶች ጥቃት የሚከላከሉ ተቋማትን መመስረት ለነገ የማይባሉ ስራዎች መሆናቸውን በጉዳዩ ላይ ያጠኑ ባለሙያዎች ሀሳብ ነው። የዓለም አትሌቲክስ ችግሩን ለመፍታት ከሀገራቱ የአትሌቲክስ ፌዴሬሽኖች ብቻ ሳይሆን ከመንግስታቱ ጭምር ጠንካራ ሥራ እንደሚያስፈልግ በአጽንኦት ይናገራል። በአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ኔዘርላንድስ፣ ሰርቢያና አውስትሪያ ሲያሸንፉ ፖላንድ ሽንፈት ደርሶባታል። በ2026 ዓለም ዋንጫ ለመሳተፍ የአውሮፓ ሀገራት የሚያደርጓቸው ጨዋታዎች ትናንት ምሽትን በተለያዩ የአውሮፓ ስቴዲየሞች ቀጥለው ሲደረጉ በምድብ ሰባት የምትገኘው ኔዘርላንድስ በሜዳዋ ማልታን ገጥማ 8 ለ0 በሆነ ሰፊ ውጤትም አሸንፋለች። በኤምፒስ ዲፓይና ዶኒል ማለን ለብርቱካናማዎቹ ሁለት ሁለት ግቦችን ሲያስቆጥሩ ጃቬ ሲመንስ፣ ቨጅን ቫንዳይክና ቫንዲ ቬን ደግሞ ቀሪዎችን ግቦች ያከሉ ተጫዋቾችም ሆኗል። ኔዘርላንድስ በማጣሪያ ተካታይ ሁለተኛ ድሏን በማሳካት ነጥቧን ወደ ስድስት ማሳድጋ በምድቡ ሁለተኛው ደረጃ ላይ ተቀምጣለች። በዚሁ ምድብ ከሜዳ ውጪ ከፊንላንድ ጋር የተጫወተችው ፖላንድ ሁለት ለአንድ በሆነ ውጤት ተሸንፋለች። ፊንላንድ ከምድቡ አራት ጨዋታዎችን አድርጋ በሰባት ነጥቦችም የምድቡ መሪ ሆናለች። በተመሳሳይ በሜዷ አንዶራን የገጠመችው ሰርቢያ ሶስት ለዜሮ ስትረታ ኦስትሪያም ሳን ማሪኖን አራት ለዜሮ በሆነ ውጤት አሸንፋለች። የቡድኑ አምበል የሆነው ማርኮ አርናቶቪች ለኦስትሪያ ሁለት ግቦችን ሲያስቆጥር አንድ ኳስ ደግሞ አመቻችቶ መፍጠር ችሏል። እንግሊዝ በሀገራት የአቋም መለኪያ ጨዋታ በሴኔጋል ሽንፈት ደረሰባት። በሀገራት መካከል የተደረገ ባለው የዓለም የሀገራት የአቋም መፈተሻ ጨዋታ በሜዳዋ አፍሪካዊቷን ሀገር ሴኔጋልን ነው የገጠመችው እንግሊዝ ሶስት ለአንድ በሆነ ውጤት ተረታለች። ሴኔጋል እንግሊዝን ያሸነፈች የመጀመሪያው አፍሪካዊት ሀገር በመሆንም አዲስ ታሪክ የጻፈችበትን ምሽት አሳልፋለች። ጀርመናዊ አሰልጣኝ ቶማስ ቱሄል ይህ የመጀመሪያ አስደንጋጭ ሽንፈታቸውን በምሽቱ የወዳጅነት ጨዋታ ማስመዝግበዋል። በኖቲንጋም ሲቲው ግራውንድ ሲቲ ስቴዲየም በተደረገው በዚህ ጨዋታ ኢስማኤል ሳር፣ ሀቢብ ዲ አራና፣ ቼኪስ አባላ የቴራንጋ አንበሶችን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ሲሆኑ ሀሪኬን የእንግሊዝን ብቸኛ ኳስ ከምረብ ማሳረፍ ችሏል። የምሽቱን በተደረጉ ሌሎች የአቋም መፈተሻ ጨዋታዎች ስዊድን አልጄሪያን አራት ለሶስት ስታሸንፍ ዴንማርክ ሉቲኒያን አምስት ለዜሮ በሆነ ውጤት መርታ ችላለች። በደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ አርጀንቲና ነጥብ ጥላለች። ምሽት ሌሊት ላይ ከባል በሚድዋ ከኮሎምቢያ ጋር ምራ ግብረን ያከናወነችው አርጀንቲና ጨዋታዋን አንዳቻ በሆነ ውጤት አጠናቃለች። ሊዩስ ዲያዝ ለኮሎምቢያ የቀዳሚነት ግብ ያስቆጥርም፣ 81ኛው ደቂቃ ላይ ቲያጎ አልማዳ አርጀንቲና አቻ ማድረግ ችሎ ጨዋታ አንዳቻ በሆነ ውጤትም ተጠናቋል። አስቀድማ ወደ ዓለም ዋንጫው ማለፏን ያረጋገጠችው አርጀንቲና ትላንትና አምበሏ ሊዮኔል አንድሬስ ሜሲን በቋሚነት ያሰለፈችበት ጨዋታ ሆኖም ተመዝግቧል። በአርጀንቲና በኩል ኤንዞ ፈርናንዴዝ 70ኛው ደቂቃ ላይ በቀይ ካርድም ከሜዳ የወጣበት ጨዋታ ሆኗል። በሌላ የደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ብራዚል ወደ 2026ቱ ዓለም ዋንጫ መሳተፏን አረጋግጣለች። በደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ከፓራጓይ ጋር የተጫወተችው ብራዚል አንድ ለዜሮ በሆነ ውጤት ነው ያሸነፈችው። ከምድቡ 16ኛ ጨዋታውን ለሊት ላይ ከፓራጓይ ጋር ያደረገችው ብራዚል ቪኒሲየስ ጁኒየር ባስቆጠራት ብቸኛ ግብታ ገዛ የማጣሪያውን ሰባተኛ ድሏን አሳክታለች። በመጀመሪያ ጨዋታቸው ከኢኳዶር ጋር ነጥብ ተጋርቶ የነበሩት አዲሱ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ የመጀመሪያ ድላቸውን በገዛ ሜዳቸው አስመዝግበዋል። የአምስት ጊዜ ዓለም ዋንጫ ባልዶለ ብራዚል በ25 ነጥቦችም አርጀንቲናና ኢኳዶርን ተከትላ ወደ ዓለም ዋንጫው ማለፏንም አረጋግጣለች። ክብሯን ተመልካቾቻችን፣ ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚህ አበቁ። በያላችሁበት